ሀሎ፣ ሀሎ፣ ሀሎ፣ ሀሎ፣ እንደምን ከረማችሁ ውድ የመሴ ሪዞርት ቤተሰቦች። ካላላን አገኘሁት። ብራዛቪል ላይ ሆኜ የኪንሻሳ መብራትም ሲጠፋ አየሁት። አንድ ኮንጓይ በእጁ የያዘውን ጥቁር ድንጋይ አንዳንዴ እያሽከረከረ ሌላ ጊዜ እየወለወለ ኮልታን ኮልታን እያለ በጉጉት ይጠራዋል። መላው ዓለምም እንደዚሁ ጥቁሩን ድንጋይ እንደያዘው ጥቁር አፍሪካዊ ሁሉ ኮልታን ኮልታን እያለ በጉጉት በስስት ይጠራል። ስሙ አራት ፊደል ነው። ጥቅሙ ዘመናዊው ዓለም አጥብቆ የሚፈልገው ልዩ ማዕድን ነው። አስባችሁታል? ለአንድ ቀን ሞባይላችሁን ቤት ውስጥ ላችሁ ብትወጡ የሚሰማችሁን ስሜትና የሚያሳድርባችሁን ተጽዕኖ። የኮልታን ጥቁር ድንጋይ ከሌለ ሞባይል የሚባል ነገር የለም። ያለ ኮልታን የሞባይል ስልክ መስራት አይችልም። ዘመናዊ ህይወት ለመስራት ይቸግራል። በዚህም እያንዳንዱ ሰው የሚፈልገው ውድ ማዕድን ሆኖ በመላው ዓለም እየታሰሰ ይገኛል። ኮልታን ዘመናዊ ሰው ብቻ ሳይሆን ዘመናዊም ሕክምና አጥብቆ የሚፈልገው ማዕድን ነው። የምድራችን ከርስ በውስጡ መያዘችው የታንታለም መጠን እጅግ አነስተኛ ነው። አንድ በሬ በስጋ የተሞላ ቢሆንም የሚይዘው የዳቪት ስጋ ግን በጣም አነስተኛ ነው አስፈላጊ ነው። ይህ የተራቀቀው ዘመናዊ የጉልበት ንቅለ ተከላ የሚሰጠው የብረትና የፕላስቲክ ማዕድናት አንድ ላይ ተዋህደው በሚሰሩበት ወቅት ነው። ታዲያ የሜታል ኮምፖነንቱ በውስጡ የሚይዘው ይህንኑ የኮልታን ማዕድን ነው። ይህ ማዕድን ዓለም በጉጉትና በስስት ይመልከተው እንጂ የሚገኘው በጣት በሚቆጠሩ ሀገራት ውስጥ ነው። በተለይም ከርሰ ምድሯ በፐረዲክ ቴብል ውስጥ ያሉትን ማዕድናት በሙሉ አካቶ የያዘው አፍሪካዊቷ ሀገር ኮንጎ ግንባር ቀደም ሀገር ናት። በሴንትራል አፍሪካ ውስጥ የምትገኘው ኮንጎ በቆዳ ስፋቷ በአፍሪካ ሁለተኛ ደረጃን ካለም ደግሞ አስራ አንደኛ ደረጃን ይዛ የምትገኝ ሀገር ናት። ምስራቃዊው የኮንጎ ግዛት በኮልታን ማዕድን ምክንያት በብዛት ችግር ውስጥ ሲገባ ይታያል። የአካባቢው ነዋሪዎች በጠዋት ማልደው ይወጣሉ። በማድም ሮ ቦታ በመገኘት ያለመታከት ሲቆፍሩ ያወጡትን አፈር በማዳበሪያ የሞሉ አንድ በአንድ በሰልፍ ልክ እንደ ሰራተኛ ጉንዳን ተቀጣጥለው ከጉድጓዳቸው ሲወጡ ማየት በእውነት ልብ የሚነካ ነው። እርግጥ ጉንዳኖች ጥቁር ናቸው። እነኚህ ሰዎች ግን በቆፋሮ ሰዓት በሚያጋጥማቸው የነጭ ማንጋኔዝ እና ምክንያት ፊታቸው ነጭ አመዳም መስሎ ወገባቸው በተሸከሙት ማዳበሪያ ገብቶ በሰልፍ እንደ ጉንዳን ተቀጣጥለው ብቅ ይላሉ ከጉድጓድ ውስጥ። ምድራቸው የሰጠቻቸውን አዱኛ መጓደስን አልታደሉም። የዕለት ጉርስ ማግኘት አልቻሉም። እንደውም ያን ሁሉ ሀብት ያን ግድን የያዘች ሀገር በዓለም እጅግ ድሃ ከሆኑ ሀገራት ከአምስቱ ውስጥ አንደኛ ሆና መመደቧን መስማት ያሳምማል። የኮንጎ ዜጎችን ብጠይቋቸው አብዛኛዎቹ ለሀገራቸው መፍረስና ለዜጎቹ ሞት ምክንያት ከሆኑት ማዕድናት ውስጥ አንዱን እንኳን አይተውትም።

አስፈላጊ ነው የተባለውን በኮንጎ ምስራቃዊ ግዛት የሚገኘውን የማዕድን ስፍራ በቁጥጥር ስር መዋሉ ታውቋል። ለዚህም እንደ መረጃ የሚጠቅሱት ሩዋንዳ በአሁኑ ሰዓት ለዓለም ገበያ እያቀረበች የምትገኘው የኮልታን ማዕድን መጠን እጅግ በርካታ የሆነ መምጣቱ ነው። ኮንጎውያን አይተውት እንኳን በማያውቁት በራሳቸው ማዕድን ማቸው እያፈሰሰ ሴቶቻቸው እየተደፈሩ፣ አዛውንቶች የልጅ ልጆቻቸውን እየቀበሩ ይገኛሉ። ኮንጎውያንን ያይቻቸው አውቃለሁ። አብሬያቸው ማዕድ ቆርሻለሁ፣ አብሬም ተጫውቻለሁ። ብሩህ አእምሮ ያላቸው፣ ጠንካራ ጉልበትን ያዳበሩ፣ ሀገራቸውን የሚወዱ ሆነውም አግኝቻቸዋለሁ። የኢትዮጵያ ብሔራዊ ቡድን ከሰላሳ አንድ አመት በኋላ ዋንጫ ለመመለስ የመጨረሻውን ወሳኝ ጨዋታ ከሴንትራል አፍሪካ ጋር መጫወት ነበረበት። በወቅቱ ደግሞ በሴንትራል አፍሪካ የውስጥ የእርስ በርስ ግጭት በመባባሱ ጨዋታው በገለልተኛ ሀገር እንዲካሄድ ሲወሰን ኮንጎ ብራዛቪል ላይ እንዲጫወቱ ሁለቱም ብሔራዊ ቡድኖች ከስምምነት ላይ ደረሱ። በወቅቱ የኢትዮጵያ ብሔራዊ ቡድን የሚያደርጋቸውን ጨዋታ በሙሉ ከየሀገሩ እየተዘዋወርኩበት ነው ኤፍኤም ዘጠና ስምንት ነጥብ አንድ ለኢትዮጵያ እግር ኳስ አፍቃሪዎች አስተላልፍ ነበርና የብሔራዊ ቡድኑን ሎካል ቡድን ይዞ ኮንጎ ብራዛቪል በገባው አውሮፕላን ላይ ከቡድኑ አባላት ጋር አብሬ ተገኘሁኝ። በኤርፖርት ከተደረገልን አቀባበል በኋላ በቀጥታ ያመራ ነው ወደ ተያዘልን ሆቴል ነው። ሆቴሉ ራዛቬል ውስጥ አሉ ከተባሉ ሆቴሎች የሚመደብ ጥሩ ሆቴል ሲሆን ተጫዋቾቹና የቡድኑ አባላት ቀድሞ ወደ ተያዘላቸው የመኝታ ክፍል ሲያመሩ፣ በራሳችን ወጪ የተጓዝነው ደግሞ በሆቴሉ ሎቢ የተሻለ ክፍል እንዲያቀርቡልን በመጠየቅ ዘጠነኛ ፎቅ ላይ ወደሚገኘው ክፍል አመራን። ከኤርፖርት ጀምሮ ከአቀባበሉ ሂደት አንስቶ ኮንጎውያን ያላቸውን ባህሪ ለመከታተል እየሞከርኩ ነበር። ሻንጣይን አስቀምጬ ከክፍል የወጣሁት ወዲያው ነው። ጋሪ የሚገፉትን መኪና የሚያቆሙትን ሽልጦ የሚሸጡትን ያገኙትን ሁሉ ለማውራት ሞክሬአለሁ። ምንም እንኳን የኮንጎ ብሔራዊ ቋንቋ ፈረንሳይኛ ቢሆንም ካላላ የተባለው ወጣት ኮንጓዊ ግን ከሁሉም በተሻለ እዚያ በነበርኩበት ጊዜያቶች ሲረዳኝና ሲያግዘኝ የቆየ በልቤ ውስጥ ልዩ ቦታን የሰጠሁት ወጣት ነበር። ብሔራዊ ቡድናችን ጨዋታውን ሲያደርግ የነበረው እድል አንድ ብቻ ነበር ማሸነፍ። በቀጥታ ስርጭት ጨዋታውን ለማስተላለፍ ስታዲየሙ ኃላፊዎች ጋር ላይታች ብዬ ፕሬስ ቦክሲን የማስተላለፊያ ክፍሌን ይዤ ስራዬን ጀመርኩኝ። ገና እንደተጀመረ ጫና ውስጥ የገባው ብሔራዊ ቡድናችን ነበር። ሴንትራል አፍሪካኖች የሚቀርባቸው ምንም አልነበረም። ቢያሸንፉም ቢሸነፉም የሚያገኙት ነገር የለም። የሚጫወቱት በነጻነት ነው። ብሔራዊ ቡድናችን ግን የግድ ማሸነፍ ነበረበት። በውጥረት የተጀመረው ጨዋታ በብሔራዊ ቡድናችን አሸናፊነት ተጠናቀቀ። ደስታው፣ ጨፈራው፣ ማበዱ ከስታዲየሙ የጀመረ ወደ አረፍንበት ሆቴል አመራ። ማንም ወደ ክፍሉ ገብቶ ልብስ ቀይሮ ላቡን ተለጋልቆ የወጣ አልነበረም። ሁላችንም ከነላባችን ሆቴሉ መናፈሻ ሜዳ ላይ ተሰባስበን ማበዳችንን ቀጠልን። በውጤቱ የተደሰቱ አንድ ከልኡካን ቡድን ውጭ ያሉ በራሳቸው ውጪ የተጓዙ ሰው አስራ ሁለት ጠርሙስ ብላክ ሌበል ውስኪ አምጥቶ አበረከቱ። አስታውሳለሁ የዚህን ታላቅ ድል ፓርቲ ያስጀመሩት በወቅቱ የፌዴሬሽኑ ፕሬዚዳንት የነበሩት አቶ ሳህሉ ነበሩ። አቶ ሳህሉ የአልኮል መጠጥ የሚቀምሱ ሰው አይደሉም። ነገር ግን ደስታው ቀድሞ አስክሯቸው ነበር። ስሜታቸውን የገለጡት ስሜቱን መቆጣጠር አቃተው። የብሔራዊ ቡድናችን ልኡካን ቡድን አባላት ፊት ተንበርክከው እጃቸውን ወደ ላይ በመዘርጋት ያቺን ቀን ከደስታ ቀናቸው ሁሉ እንደምትልቅ ገለጹ። እኩለ ሌሊት ሲሆን አንድ ላይ የነበረው ጭፈራ እየቀነሰ በግሩፕ ሆኖ ተበታትኖ መጫወት ተጀመረ። ሶስታችን ተለይተን ወጣን። ታላቁ አሰልጣኝ ሰውነት ቢሻው፣ የበረኞች አሰልጣኝ ከተማ ሁሉና እኔ በኮንጎ ጨረቃ ኮከቦች ስር ሆነን ቀሪውን ምሽት ለማስታወስ ወጣን። ከዛ በኋላ ያለውን ለማስታወስ በጣም ከባድ ነው። አንድ የማረሳው ነገር ግን ዋት ቁርሳ ዝዤ ለመክፈል ኪሴ ስገባ ይዤው የነበረው ዶላር ሁሉ ተቀይሮ የኮንጎ ፍራንክ ሆኖ ማግኘት የነረሰው ማን እንደቀየረው፣ ስንት ወስደው፣ ስንት እንደመለሱ ምንም የማውቀው ነገር አልነበረም። እኛ በኮንጎ ግዛት ጨፈርን፣ እነሱ ግን ለእኛ አራት ሻማ ይዘው አብርተውልን ጨለማ ውስጥ ማቅለብ ሰው ጥቅልፍ ላሉ ብሔራዊ ቡድናችን ከመረብ በወጣ ጎል ሲጨፍር ኮንጎውያን ግን ከመሬታቸው ባወጡት ማዕድን ታረዱ። ኮንጎ ኪንሻሳ፣ ኮንጎ ብራዛቪል፣ ሁለቱን ሀገራት የሚለያቸው የኮንጎ ሪቨር ነው። ይህን ወንዝ አይቼዋለሁ። እንደ ማንኛውም ወንዝ ድፍርስ ነው። ግን ለምን እንደሆነ በማላቅ ሁኔታ ድፍርሱን ወንዝ እያየሁት እንኳን ወንዙ ቀይ ይመስለኛል። ከደብ ከደም ውጭ ማሰብ ከብዶኛል። ዘጠነኛ ፎቅ ላይ ካለው መኝታ ቤቴ ከምሽቱ አራት ሰዓት ላይ ቆሜ አሻግሬ ኪንሻሳን ሳይ የከተማዋን መብራቶች ሲጠፋ ያለው ኪንሻሳ መብራቷ ብቻ ሳይሆን ተስፋውና የልጆቿ ደስታ ከጠፋባት ዓመታት ተቆጠሩ። አዛቤን ላይ ሆኜ የኪንሻሳ መብራት ሲጠፋ ባየው ጊዜ ልቤን ባርባራልኝ ወደ ውድ ማድን ረካሽ ሞቷን አብስቷባት ኮንጎ ትጣራለች፣ ትጠራለች። ልጆቼን አድኑልኝ እያለች ለዚህ ጽሁፍ መነሻ የሆነኝን ኮንጓዊ ልባ ሞጣት ካላላን አገኘውት አረሳኝም ሳቆ ስለምን በቦታን ውስጥ ሁልታን ትፈልጋላችሁ የሚል ይመስላል ቀይ ብርቅን መኪናውን ይዞ በአሜሪካ ጎዳና ሲፈስሳይ ተደሰጡ። ከካላላ ጋር ልንገናኝ ተጋጥረን ተለያየን። እኔም በድጋሚ እንደማገኛችሁ ቃል ገብቼ ልለያችሁ። ግን ደግሞ ላስታውሳችሁ፣ ውስጣችሁ የያዛችሁት ማዕድንም የሆነ እውቀት የደስታችሁ እንጂ የሞታችሁ ምክንያት አይሆንባችሁ። ኮልታን ሙታን